ምዕራፍ 13 ከዚህም በኋላ እንዲህ ሆነ፤ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እኅት ነበረችው፥ ስሟም ትዕማር ነበረ፤ የዳዊትም ልጅ አምኖን ወደዳት። አምኖንም ከእኅቱ ከትዕማር የተነሣ እጅግ ስለተከዘ ታመመ፤ ድንግልም ነበረችና አንዳች ያደርጋት ዘንድ ባይኑ ፊት ጭንቅ ሆኖበት ነበር። ለአምኖንም የዳዊት ወንድም የሳዕማ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበረ። እርሱም የንጉሥ ልጅ ሆይ ስለምን ቀን በቀን እንዲህ ከሳህ አትነግረኝምን? አለው። አምኖንም የወንድሜን የአቤሴሎምን እኅት ትዕማርን እወዳታለሁ አለው። ኢዮናዳብም “ታምም ያለው ብለህ ባልጋ ላይ ተኛ። አባትህም ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔ የምበላውን እንጀራ እንድትሰጠኝ መብሉንም እኔ እያየው እንድታዘጋጅልኝ ከእጇም እንድበላው እለምንሃለሁ በል አለው። እንዲሁም አምኖን ታምም ያለው ብሎ ተኛ። ንጉሱም ሊያው በመጣ ጊዜ አምኖን ንጉሱን እህቴ ትዕማር እንድትመጣና እኔ እያየሁ ሁለት እንጎቻ እንድታደርግልኝ ከእጇም እንድበላ እለምንሃለሁ አለው። ዳዊትም መብልን ታዘጋጅለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞችን ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች፣ ተኝቶም ነበር። ዱቄትም ወስዳ ለወሰች፣ እያየም እንጐች አደረገች፣ ጋገረችም። ምጣዱንም ወስዳ በፊቱ ገለበጠች፤ እርሱ ግን ይበላ ዘንድ እምቢ አለ። አምኖንም ሰውን ሁሉ ከእኔ ዘንድ አስወጡ አለ። ሰውም ሁሉ ከእርሱ ዘንድ ወጣ። አምኖንም ትዕማርን፣ ከእጅሽ እበላ ዘንድ መብሉን ወደ እልፍኛ አግቢው አላት። ትዕማርም የሠራችውን እንጎቻ ወስዳ ወንድሟ አምኖ ወዳለበት እልፍኛ ገባችው። መብሉንም ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከእኔም ጋር ተኚ አላት። እርሷ መልሳ ወንድሜ ሆይ አይሆንም፤ እንዲህ ያለ ነገር በእስራኤል ዘንድ አይገባምና ታሳፍረኝ፤ ይህንም ነውረኛ ሥራ አታድርግ። እኔም ነውሬን ወዴት ልሸከም? አንተም በእስራኤል ዘንድ ከምናምንቴዎች እንዳንዱ ትሆናለ። እንግዲህስ ስለ ንጉሡ ንገረው፤ እኔንም አይነሳህም አለችው። ቃሏን ግን አልሰማም፤ ከእርሷም ይልቅ ብርቱ ነበርና በግዳ ስነወራት ከእርሷ ጋርም ተኛ። ከዚህም በኋላ አምኖን ፈጽሞ ጠላት፤ አስቀድሞም ከወድዳት ውድ ይልቅ በኋላ የጠላት ጥል በለጠ። አምኖንም ተነስተሽ እጂ አላት። እርሷም አይሆንም ቀድሞ ከሠራኸው ክፋት ይልቅ እኔን በማውጣት የበለጠ ክፋት ትሠራለህ፣ አለችው። እርሱ ግን አልሰማትም። የሚያገለግለውን ብላቴና ጠርቶ ይቺን ሴት ከፊቴ አስወጥተህ በሩን ዝጋባት አለው። ብዙ ኅብር ያለውንም ልብስ ለብሳ ነበር፤ እንዲህ ያለውን ልብስ የንጉሥ ልጆች ደናግሉ ይለብሱ ነበርና፣ አገልጋዩም አስወጥቶ በሩን ዘጋባት። ትዕማርም በራሷ ላይ አመድ ነስንሳ ብዙ ኅብርም ያለውን ልብስ ተርትራ እጇንም በራሷ ላይ ጭና እየጮኸች ሄደች ወንድሟም አቤሴሎም ወንድምሽ አምኖን ካንቺ ጋር ነበርን እኅቴ ሆይ አሁን ግን ዝም በይ ወንድምሽ ነው ይህንን ነገር በልብሽ አትያዢው አላት ትዕማርም በወንድሟ በአቤሴሎም ቤት ብቻዋን ተቀመጠች። ንጉሡም ዳዊት ይህንን ነገር ሁሉ በሰማ ጊዜ እጅግ ተቆጣ። ነገር ግን የበኩር ልጁ ነበርና ስለወደደው የልጁን የአምኖንን ነፍስ አላሳዘነም። አቤሴሎምም እኅቱን ትዕማርን ስላሳፈራት አምኖንን ጠልቶታልና፣ አቤሴሎም አምኖንን ክፉም ሆነ መልካም አልተናገረውም። ከሁለት ዓመት በኋላ አቤሴሎም በኤፍሬም አቅረባ ባለችው በቤላ ሶር በጎችን አሸለተ። አቤሴሎምም የንጉሡን ልጆች ሁሉ ጠራ። አቤሴሎምም ወደ ንጉሡ መጥቶ እነሆ ባሪያህ በጎችን ያሸልታል፣ ንጉሥና ሎሌዎቹ ከባሪያ ጋር ይሂዱ አለው። ንጉሡም አቤሴሎምን ልጄ ሆይ እንከብድ ባህለንና ሁላችንን መጣ ዘንድ አይሆንም አለው። የግድም አለው፤ እርሱ ግን መረቀው እንጂ ለመሄድም እምቢ አለ። አቤሴሎምም አንተም ቢካልክ ወንድሜ አምኖን ከእኛ ጋር እንዲሄድ እለምንሃለው አለ። ንጉሡም ከአንተ ጋር ለምን ይሄዳል አለው። አቤሴሎምም የግድ አለው፤ አምኖንንና የንጉሡም ልጆች ሁሉ ከእርሱ ጋር ሰደደ። አቤሴሎምም እንደ ንጉሥ ግብዣ ያለ ግብዣ አደረገ። አቤሴሎምም ማገልጊያዎችን አምኖን የወይን ጠጅ ጠጥቶ ልቡን ደስ ባለው ጊዜ እዩ፣ አምኖንን ግደሉ ባልኋቸውም ጊዜ ግደሉት፤ አትፍሩም፣ ያዘዝኋችሁም እኔ ነኝና በርቱ፣ ጽኑም ብሎ አዘዛቸው። የአቤሴሎም አገልጊያዎች አቤሴሎም እንዳዘዛቸው በአምኖን ላይ አደረጉት። የንጉሡም ልጆች ሁሉ ተነሥተው በየበቅሎቻቸው ተቀምጠው ሸሹ። ገናም በመንገድ ሲሄዱ ለዳዊት አቤሴሎም የንጉሥ ልጆች ሁሉ ገሏል፣ ከእነርሱም አንድ አልቀረም የሚል ወሬ መጣለት። ንጉሥም ተነሥቶ ልብሱን ቀደደ፣ በምድርም ላይ ወደቀ። ባሪዎቹም ባሪያዎቹም ሁሉ ልብሳቸውን ቀደው ባጠገቡ ቆሙ። የዳዊትም ወንድም የሰዓማ ልጅ ዮናዳብ ጌታ፣ የጎልማሶቹ የንጉሥ ልጆች ሁሉ እንደ ሞቱ አያስብ እህቱን ትዕማርን በግድ ካስነወራት ጀምሮ በአቤሴሎም ዘንድ የተቆረጠ ነገር ነበርና የሞተ አምኖን ብቻ ነው። አሁንም የሞተ አምኖን ብቻ ነው እንጂ የንጉሥ ልጆች ሁሉ ሞቱ ብሎ ጌታዬ ንጉሡ ይህንን ነገር በልቡ አያኑር፣ አለው። አቤሴሎምም ኮበለለ። ጎበኛውም ጎልማሳ ዓይኑን ከፍ አደረገ፣ እነሆም ብዙ ሰዎች በኋላው በተራራው አጠገብ በመንገድ ሲመጡ አየ። ዮናዳብም ንጉሡን እነሆ የንጉሥ ልጆች መጥተዋል፤ ባርያህ እንዳለው እንዲሁ ሆኗል አለው። ተናግሮም በጨረሰ ጊዜ እነሆ ወዲያው የንጉሥ ልጆች ገቡ፤ ድምፃቸውንም ከፍ አድርገው አለቀሱ፤ ደግሞ ንጉሡና ባሪያዎቹ ሁሉ እጅግ ታላቅ ልቅሶ አለቀሱ። አቤሴሎም ግን ኮብልሎ ወደ ጌሹር ንጉሥ ወደ አሚሁድ ልጅ ወደ ቴልማይ ሄደ። ዳዊትም ሁል ጊዜ ለልጁ ያለቅስ ነበር። አቤሴሎም ኮብልሎ ወደ ጌሹር ሄደ፣ በዚያም ሦስት ዓመት ያህል ተቀመጠ። ንጉሡም ዳዊት ስለ አምኖን ሞት ተጽናንቶ ወደ አቤሴሎም ይሄድ ዘንድ እጅግ ናፈቀ።